ባታቸው ይነገራል። እነዚህ የቁጠባና የብድር ኅብረት ስራ ማህበራት የቁጠባ ባህል እንዲጎለብት አባላት በተለያዩ የስራ መስኮች ተሰማርተው ለሌሎች የስራ እድል እንዲፈጥሩና ምርትና ምርታማነት እንዲያድግ አስተዋጽኦ እያደረጉ ይገኛሉ። ሪፖርተራችን ብሩክታይት አስራት ከአንድ የገንዘብ ቁጠባና ብድር ኅብረት ስራ ማህበር ጋር ቆይታ አድርጋለች። ዝርዝሩን ከኃላፊው አንደበት አብረን እንከታተል። ቤተሰብ ገንዘብ ቁጠባና ብድር ኅብረት ሥራ ማኅበር የቦርድ ሰብሳቢ ነው። ቤተሰብ ቁጠባና ብድር ኅብረት ሥራ ማኅበር የተመሰረተው በ2014 ዓ.ም ነው፤ በ157 አባላት፣ ካፒታላችንም 157 ሺህ ብር ነበረ። ከዚህ ከ3 ዓመት ቆይታ በኋላ ካፒታላችን ወደ 12 ሚሊዮን አካባቢ ደርሷል። አምስት ወደ 520 አካባቢ አባላቶች አሉ እስከ 92 በላይ ለሚሆኑ አባላት የብድር አገልግሎት ሰጥተናል። ሁለት ብራንቾች አሉን። በሁለቱም ብራንቾቻችን አጠቃላይ ወደ መቶ አካባቢ ሰዎች ለሚሆኑ የስራ እድል ፈጥረናል ማለት ነው። ስራ ማህበረብ ሲቋቋም ከእንጦጦ ማርያም የእንጨት ተሸካሚዎች እስከ 6 ኪሎ ሴንተር ያደረገ ነው። በጉለሌ ክፍለ ከተማ ውስጥ በተለይ ዝቅተኛ ማህበረሰብ ላይ ላሉ ቤት ውስጥ ለተቀመጡ ከማነቃቃት ራሳቸውን ከማብቃት አኳያ በጣም ተጠቃሚዎች የሆኑ ሴቶች ናቸው ማለት ነው። ቁጠባና ብድር ኅብረት ሥራ ማህበራት ተመራጭነታቸው ብድር በሚጠቅቁ ሰዓት በጣም በአጭር ጊዜ ችግራቸውን ከመፍታት አኳያ የማህበረሰቡን ችግር ከመፍታት አኳያ ከትንሽ ብር ጀምሮ እስከ መካከለኛ ብር ድረስ ተደራሽ ስለምንሆን በናችን ላይ ብድር ስንሰጥ ስለ ብድሩ ምን ላይ ነው የሚውለው የሚል ቅድመጥናት ጥናት እናደርጋለን። ኢቨን ውጤታማ ካልሆኑ በሀገራችን ነባራዊ ሁኔታ ሊሰሩ የሚችሉ ከ10 ሺህ ብር ጀምሮ መነሻ ካፒታል ከ10 ሺህ ብር ጀምሮ እስከ 350 ሺህ እስከ 450 ሺህ ያዘጋጀነው ፓቼ እያለ እንደዘነ ድጋፍ እንሰጣለን። የብድር መጥናችን እስከ 500 ሺህ ብር ነው፣ እስካሁን ያለ ነው። ትልቁ ኮላተራላችን እርስ በርስ የተስስር እርስ በርስ ተስስር መፍረጥ ነው። ሌላኛው በንግድ ፍቃድ ንግድ ፍቃድና ቼክ ካለው እስከ 200 እስከ 250 ሺህ ብር እንሰጣለን። ሶስተኛው ኮላትራል ሲስተማችን ደግሞ በመንግስት ሆነ በድርጅት የደሞዝ ዋስትና። ወለድ መጠናችን በተመለከተ ለሴት አሁን 12.5 ነው የምናስከፍለው፣ ለወንድ 13 ነው። ህብረት ስራ ማህበር ከሌላው ቢዝነስ ሞዴል የሚለየው ዝቅ ብሎ ማህበረሰቡን በማገልገሉ ብቻ ከፌዴራል እስከ ወረዳ ያሉት በዋኝነት እነዚህ የተደራጁትን ህብረት ስራ የገንዘብም ሆነ የተለያዩ የህብረት ስራ ማህበራትን መደገፍ ማገዝ የምናበድረው የብድር እጥረት ወይም ለአባዳት ለብድር የሚሆን የገንዘብ እጥረት ችግር የህብረት ስራ ማህበራት ሁለት ናቸው፣ በዋኝነት ኢትዮጵያ ውስጥ አንደኛው ገቨርንመንት ቤዝድ የሆኑዋሉ ገቨርንመንት ሚንስ አዲስ አበባ ዩኒቨርሲቲ ውስጥ፣ ጳውሎስ ውስጥ፣ ቴሌ ውስጥ፣ ማብራታዊ ውስጥ ያሉ የተቋቋሙ ሳኮዎች አሉ። እኛ ደግሞ ኮሚኒቲ ቤዝድ ደግሞ የምንባለው እንደኛ አይነት ራሳችን እንችለን ያለና ሁለቱ ሳኮዎች የህግ ማዕቀፍን ቢኖራቸው አብረው ለመስራት ግን እስካሁን ብዙ ተጨባጭ ነገር የላቸውም። መንግስት ዩኒየኖች፣ ህብረት ስራ ማህበራትና ፌዴሬሽን አንድ ላይ ሆኖ ለዘርፉ ትኩረት ቢሰጡ ለዝቅተኛው ማህበረሰብ ማለት ነው።